ሰላም ለእናንተ ይሁን፣ የተወደዳችሁ የእግዚአብሔር ቤተሰቦች። ሰዎች በሕይወታችሁ ውስጥ ይህንን ነገር ባላደርገው ኖሮ እያላችሁ የምትጸጸቱበት ወይም ትክክል እንዳልሆነ እያወቅኩ እንዴት አደረግኩት ብላችሁ ራሳችሁን የምጠይቁበት ጊዜ አለ። ብዙዎቻችን ይህንን ስሜት እናውቀዋለን። ነገር ግን ይህ ስሜት እንዲሁ የራሳችን ድክመት ብቻ ላይሆን ይችላል። በአይን የማይታይ ነገር ግን በሕይወታችን ላይ ከፍተኛ ተጽዕኖ የሚያሳድር መንፈሳዊ ውጊያ በየዕለቱ ይካሄዳል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ መሠረት ከፈጣሪያችን እንድንርቅና በኃጢአት መንገድ እንድንጠፋ ሌት ተቀን የሚሰራ አንድ ጥንታዊ ጠላት አለ። ይህ ጠላት ዲያብሎስ ነው። ዲያብሎስ በግልጽ መጥቶ ክፉ ነገር ሥራ አይለንም። ይልቁንም እጅግ በተራቀቁና በማናስተውላቸው ስልታዊ መንገዶች ያታልለናል። ሐዋርያው ቅዱስ ጳውሎስ የዲያብሎስን ሽንገላ ትቃወሙ ዘንድ እንዳለን ይህን ሽንገላውን ወይም ስልቱን ማወቅ የውጊያው ግማሽ ነው። ዛሬ በቅዱሳን አባቶቻችን ትምህርትና በመጻሕፍት ላይ ተመስርተን ሰይጣን ሰዎችን ለማጥመድ የሚጠቀምባቸውን አስር ስውር የማታለያ ስልቶችን እናያለን። እስከ መጨረሻው አብራችሁን ቆዩ። በመጨረሻም ከእነዚህ ወጥመዶች የምናመልጥበትን ወሳኝ ምክር እንመለከታለን። ስልት አንድ ትዕቢት ሰይጣን ራሱ ከሰማይ የተጣለበት የመጀመሪያው ኃጢአት ትዕቢት ነው ይህንኑ ኃጢአት በሰው ልብ ውስጥ ይዘራል አንተ ጎበዝነ ይህ ሁሉ ያንተ ጥረት ውጤት ነው ከሌሎች ትሻላለ እያለ ያሳስበናል በትምህርታችን በገንዘባችን በሥራችን አልፎ ተርፎም በጾማችንና በጸሎታችን እንድንታበይ ያደርገናል። ትዕቢተኛ ልብ የእግዚአብሔርን ጸጋ መቀበል አይችልም፣ ለንስሐም ይዘገያል። ስልት ሁለት ጥርጣሬን መዝራት። በገነት ውስጥ ሔዋንን እግዚአብሔር በእውኑ አትብሉ አላልን ብሎ እንደጠየቀ ዛሬም በእኛ ሕይወት ውስጥ የእግዚአብሔርን ቃል ምሕረትና ፍቅር እንድንጠራጠር ያደርገናል። እግዚአብሔር ጸሎትን ይሰማል? ይህን ያህል ኃጢአት ሠርተህ ይቅር ይልሃል? የቤተ ክርስቲያን ስርዓት ለምን አስፈለገ? እያለ እምነታችንን ያዳክማል። ስልት 3 ተስፋ ማስቆረጥ። ይህ የአባቶች ትምህርት ነው። ሰይጣን ኃጢያት ከማድረጋችን በፊትና ካደረግም በኋላ የሚጠቀምበት ስልት ይለያያል። ከመስራታችን በፊት ኃጢያቱን እንደ ጉንዳን ትንሽ ቀላል አድርጎ ያሳየናል። አንድ ጊዜ ብቻ እኮ ነው፣ ማንም አያይህም ይለናል። ከሠራም በኋላ ያችን ጉንዳን የምትመስል ኃጢአት እንዳንበሳ ግዙፍ ይቅርታ የሌላት አድርጎ ያሳየናል። አንተ ጨርሰሃል፣ እንዲህ ያለ ኃጢአት ሠርተህ እንዴት ትድናለ? እያለ ተስፋ ያስቆርጠናል። ዓላማው በንሳ ወደ እግዚአብሔር እንዳንመለስ መከልከል ነው። ስልት አራት ነገ ማለት። ይህ የነገ ወጥመድ እጅግ የከፋ ነው። ሰይጣን ዛሬውኑ ክፉ ሥራ ላይለን ይችላል። ነገር ግን መልካም ነገር እንዳንሠራ ነገ ትጸልያለህ፣ ነገ ንስሐ ትገባለህ፣ ነገ ቤተ ክርስቲያን ትሄዳለ እያለ ያዘግየናል። ይህ ነገ ግን መቼም አይመጣም። ጌታችን ነገ ለራሱ ያስባልና ለነገ አትጨነቁ ያለው በመንፈሳዊ ሕይወታችን ዛሬ እንድንኖር ነው። ስልት አምስት ቀስ በቀስ ማጥመድ። እንቁራሪትን በቀጥታ የፈላ ውሃ ውስጥ ብትጨምሯት ዘላ ትወጣለች። ነገር ግን በቀዝቃዛ ውሃ ውስጥ አስገብታችሁ ውሃውን ቀስ በቀስ ብታሞቁት ሙቀቱን እየለመደ ሄዶ ሳይነቃ ይሞታል። ሰይጣንም እንዲሁ ነው። በአንድ ጊዜ ከባድ ኃጢአት ውስጥ አይከተንም። ነገር ግን ቀስ በቀስ ትንንሽ የሚመስሉ ኃጢአቶችን፣ ትንሽ ሐሜት፣ ትንሽ ቅናት፣ የጸሎት ሰዓት ማሳጠር ያስለምደናል። ልባችን እየደነደነ ሄዶ መጨረሻ ላይ የት እንደወደቅን ሳናውቅ እንጠፋለን። ስልት ስድስት በዓለማዊ ሐሳብ ማነቅ ጌታችን በዘሪው ምሳሌ በእሾህ መካከል እንደወደቀ የተናገረለት ቃል ነው ሰይጣን ልባችንን በኑሮ ጭንቀት በገንዘብ ፍቅር ስለ ነገ በሚሆን ከልክ ያለፈ ስጋት ይሞላዋል በዚህም የእግዚአብሔርን ቃል እንዳናስብ ለመንፈሳዊ ህይወታችን ጊዜ እንዳንሰጥ ያደርገናል ልክ እሾህ ተክልን አንቆ እንደሚገድለው ዓለማዊ ሐሳብም ቃሉን አንቆ ፍሬ እንዳናፈራ ያደርገናል ስልት ሰባት የሥጋ ፈተና ሰይጣን እግዚአብሔር የፈጠረልንን ተፈጥሯዊ የሥጋ ፍላጎት ወደ ርኩሰት ይለውጠዋል። በተለይ በወጣትነት ጊዜ እርኩስ ሐሳቦችን በልብ በማምጣት ዓይንን ባለጌ በማድረግ በፊልም በምስል ቀስ በቀስም ወደ ዝሙት ኀጢአት ይገፋል ይህ ኀጢአት መንፈስ ቅዱስን ከማሳዘኑም በላይ ራስን እስከ መጥላትና ከእግዚአብሔር ኅብረት እስከ መለየት ያደርሳል ስልት 8 ክፍፍልን መፍጠር እና ይቅር አለ ማለት ዲያብሎስ የሚለው ቃል የግሪክ ሲሆን ትርጉሙ ከፋፋይ ወይም ሐሜተኛ ማለት ነው። የሰይጣን ትልቁ ሥራ መለያየት ነው። በባልና ሚስት መካከል፣ በጓደኞች መካከል፣ በቤተ ክርስቲያን አገልጋዮች መካከል ጥልን ይዘራል። በትንሽ ነገር እንድንቀያየም፣ ቂም እንድንይዝ ይቅር እንዳንባባል ያደርገናል። ይቅር ያላለ ልብ ለጸሎትም ሆነ ለቁርባን ብቁ አይሆንም ይህም የሰይጣን ድል ነው ስልት ዘጠኝ ሐሳብን መበከል ሁሉም ኃጢአት የሚጀምረው ከሐሳብ ነው ሰይጣን በቀጥታ ኀጢአት እንድንሠራ አያስገድደንም ነገር ግን ርኩስ ሐሳብን የቂም ሐሳብን የጥርጣሪ ሐሳብን ወደ አእምሮአችን እንደ ፍላጻ ይወረውራል። እኛ ያንን ሐሳብ ተቀብለን ማብሰልሰል ማሰላሰል ከጀመርን ሐሳቡ ስሜትን ያነሳሳል ስሜቱ ደግሞ ወደ ተግባር ወይም ወደ ኃጢአት ይለወጣል ስለዚህ አባቶች የሐሳብን በር ጠብቅ ይላሉ ስልት አስር ራስን ማጽደቅ አንድ ሰው ኃጢአት ከሠራ በኋላ ሰይጣን የሚጠቀምበት ሌላው ስልት ራስን ማጽደቅ ነው እኔ እኮ እንደ እገሌ ያልበደልኩም የገጠመኝ ፈተና ከባድ ስለነበር ነው፣ ሁሉም ሰው እኮ ያደርገዋል እያለ ራሳችንን እንድናጸድቅ ያደርገናል። ራሱን ያጸደቀ ሰው ግን የንስሐን በር ይዘጋል። ወደ እግዚአብሔር የቀረበው ፈሪሳዊ እንደዚያ ቀራጭ ስላልሆንኩ አመሰግንሃለሁ እንዳለው ራሳችንን ከሌሎች ጋር እያነጻጸርን እንድንጸድቅ ያደርገናል። የቀራጩን የንስሐ ልብ ግን ይነጥቀናል። እንግዲህ ወንድሞቼና እህቶቼ እነዚህን አስር የጠላት ስልቶች ተመልክተናል። ምናልባት ከነዚህ በአንዱ ወይም በብዙዎቹ ተይዛችሁ ሊሆን ይችላል። ታዲያ መፍትሄው ምንድን ነው? የጠላትን ስልት ማወቅ የውጊያውን ግማሽ ማሸነፍ ነው። የመጀመሪያው ምክሬ ንቁ የሚል ነው። ሐዋርያው ቅዱስ ጴጥሮስ ጠላታችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና በመጠን ኑሮ ንቁም ብሎናል። እነዚህን ሐሳቦች በልባችሁ ሲመጡ እወቋቸው የራሳችሁ ሐሳብ ሳይሆን የጠላት ፍላጻ መሆኑን ተረዱ። ሁለተኛ፣ ስትወርቁ ተስፋ አትቁረጡ። የሰይጣን ትልቁ ድል ኃጢአት ስታደርጉ ሳይሆን ኃጢአት ከሠራችሁ በኋላ ተስፋ ስትቆርጡ ነው። ሺ ጊዜ ብትወርቅ እንኳን ወዲያውኑ ተነሳ። እግዚአብሔር ኃጢአትህን ሳይሆን ተስፋ መቁረጥህን ይጠላል። ሦስተኛ፣ በእግዚአብሔር መሣሪያዎች ታጠቁ። ጌታችን ሰይጣንን ያሸነፈው በጾምና በጸሎት እንዲሁም ተብሎ ተጽፈዋል በሚል የእግዚአብሔር ቃል ነው። ጸሎት ከእግዚአብሔር ጋር የምንነጋገርበት ቀጥተኛ መስመር ነው። ጾም ሥጋን ለነፍስ የምናስገዛበት ኃይለኛ መሣሪያ ነው። ንስሐ የጠላትን ወጥመድ የምንበጣጥስበትና ከእግዚአብሔር ጋር የምንታረቅበት ምስጢር ነው። ስትወርቁ በፍጹም ወደ አባቶቻችሁ ቀርባችሁ ንስሐ ከመግባት ወደ ኋላት በሉ ቅዱስ ቁርባን ጠላትን ድል የምንነሳበት የመጨረሻው ኃይል የክርስቶስ ቅዱስ ሥጋና ክቡር ደም ነው። ጌታችን ባለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸነፍዋለሁ ብሎናል። ስለዚህ አንፍራ፣ ነገር ግን እንንቃ። ይህንን ትምህርት በማዳመጥ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሁላችንም ያለነው በዚህ መንፈሳዊ ውጊያ ውስጥ ነው። ዛሬ የተማርነው ትምህርት ልባችሁን የነካ ወይም በማስተዋል ያበረታችሁ ከሆነ ይህንን ለማሳየት ላይክ በማድረግ ፍቅራችሁን ግለጹ። ከሁሉም በላይ ይህ ወሳኝ መልእክት እዚሁ እንዲቀር አንፈልግም። ምናልባት በዚህ ሰዓት በጥርጣሬ በተስፋ መቁረጥ፣ ወይም በሌላ የጠላት ወጥመድ ውስጥ ሆኖ መውጫ ያጣ ወዳጅ ወይም ዘመድ ይኖር ይሆናል። ይህንን ቪዲዮ ሼር በማድረግ ለእነሱ የመንካትና የመጽናናት ምክንያት እንሆን። መልካም ነገርን ማጋራት በራሱ ትልቅ መንፈሳዊ አገልግሎት ነው። በዚህ በሶሊያና ሚዲያ ቻናል ላይ የምንለቃቸው ሕይወትን የሚያንጡና እምነትን የሚያጠነክሩ ሌሎች ትምህርቶች እንዳያልፏችሁ ሰብስክራይብ በማድረግ የዚህ መንፈሳዊ ቤተሰብ አባል ይሁኑ። አዲስ ትምህርት በጫንን ቁጥርም ወዲያኑ እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ። አብረን እንማማራለን፣ አብረን እናርጋለን፣ አብረን እናሸንፋለን። በሌላ ርዕስ እስከምንገናኝ ድረስ የእግዚአብሔር ጸጋ ሰላምና ጥበቃ ከሁላችን ጋር ይሁን። አሜን።